ሲበደናደራቸው ወንጌል ሰምታችኋል። ኢየሱስ ክርስቶስ ሞቶላችኋል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ተመልካቾቻችን፣ በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም ላችኋለሁኝ። መጋቢ የተዘራ ያሬድ ነኝ ከክብር ሕይወት ቤተ ክርስቲያን። ያው እንግዲህ ባለፉት ሶስት ዓመታት በቴሌቪዥን ፕሮግራማችን የተለያዩ ትምህርቶችን የተለያዩ ሕይወታችሁን በመንፈሳዊ ሕይወታችሁ የሚያሳድጓችሁን የእግዚአብሔር ቃል እውነቶች ስናስተላልፍላችሁ ቆይተናል። አሁን ደግሞ ከዚህ በኋላ የእግዚአብሔር ቃል እንደሚናገር ወይም በእግዚአብሔር ቃል መጽሐፍ ቅዱስ ላይ እንደምናየው እውነት እግዚአብሔር በመካከላችን በተለያዩ መንገዶች ይገለጣል ራሱን። ባለፉት ሰባት ዓመታት በቤተ ክርስቲያናችን ውስጥ እግዚአብሔር ብዙ ድንቆችን፣ ተአምራቶችን፣ ምልክቶችን ሲያደርግ ቆይቷል። ምንም እንኳን ለረጅም ጊዜ እንደዚህ አይነት ፕሮግራሞችን አስተላልፈን ባናውቅም አሁን ግን የመንፈስ ቅዱስን ምሪት ተከትለን መንፈስ ቅዱስ ይህንን ትእዛዝ ስለሰጠን ከዚህ በኋላ ደግሞ በተለያዩ ፕሮግራሞች እንዲህ አይነት ፕሮግራሞችን እናሳያችኋለን። እግዚአብሔር የሰራቸውን መልካም ነገሮች፣ መንፈስ ቅዱስ ያደረጋቸውን ፈውሶች፣ ተአምራቶች፣ ድንቆች፣ የሰዎችን ነፃ መውጣት፣ ሰዎች ተፈውሰው ያሉበትን የሕይወት ደረጃ የምናይበት ነው የሚሆነው። በመጽሐፍ ቅዱሳችን ላይ ሲናገር የእግዚአብሔር ቃል ሐዋርያ ስራ አምራፍ 10 ቁጥር 38 ላይ እንደዚህ ብሎ ይናገራል እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው እርሱም እግዚአብሔር ከእርሱ ጋር ስለነበረ በደረሰበት ሁሉ መልካም እያደረገ በዲያብሎስም ስልጣን ስር የነበሩትን ሁሉ ፈወሰ ብሎ ይናገራል። የእግዚአብሔር ቃል በዚህ ስፍራ እንደሚናገረው እግዚአብሔር ከኛ ጋር ሲሆን አንዱ ምልክቱ በተለያዩ ስፍራዎች በደረስንበት ስፍራዎች ሁሉ እግዚአብሔር ምልክቶችን፣ ድንቆችን፣ ተአምራቶችን ያደርጋል። እግዚአብሔር የተቀባ ሰው ሲሰጠን አንዱ ምልክቱ ምንድን ነው? ሰዎች በተለያየ ስርዓት ውስጥ ካሉበት ነገር ነፃ ይወጣሉ። ሰዎች ይፈታሉ። የታመሙ ሰዎች ይፈወሳሉ። በሽተኞች ነፃ ይወጣሉ። በተለያየ ዲያብሎስ ስርዓት ውስጥ ያሉ፣ በጭቆና ውስጥ ያሉ፣ በተለያየ መንፈሳዊ ስርዓት ውስጥ ያሉ ሰዎች ነፃ ይወጣሉ። ስጋዊ ስርዓት ውስጥ ያሉ ሰዎች ነፃ ይወጣሉ። ስለዚህ ከዚህ ጊዜ ጀምሮ ደግሞ እነዚህ እናሳያችኋለን። እዚህ ፕሮግራም በኋላ ከሰዎቹ ምስክርነት በኋላ ደግሞ አስደናቂ የሆነ ጸሎት እንጸልያለን። እግዚአብሔርም ባላችሁበት ስፍራ ለእናንተ ጥያቄ መልስ ይሰጣችኋል። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኛም እንወዳችኋለን። መቆማችን መቀመጣችን የሚታየን እግዚአብሔር አለ። እሱን ስናየው የሚያረገን ነገር አለ። ለሱ ልንዘምር ስንል የሚያረገን ነገር አለ። እስቲ ሃሌሉያ!

ኮተን ምናምን አድርገን አፍንጫውን ስንደፍን በአፉ ይመጣና ማስታጠቢያ ይዘን መጣ እና የሚወጣው እንደ ቮሚት ነው በጣም ብዙ ነው የሚወጣው ደም የተቆራረጠ ስሜ ዘሩባቤል ነጋሽ ይባላል ወደ ክብሬት ቤተክርስቲያን ከመጣሁ አምስት አመት ሆኖኛል አሁን በክብሬት ቤተክርስቲያን ባለው በዞይ ኳየር ውስጥ አገለግላለሁ። አምልኮ እመራለሁ። እንዲሁም ከቅርብ ጊዜ ወዲህም ፋውንዴሽን አስተምራለሁ። ዛሬ በሚኖረን የምስክርነት ጊዜ ብዙ መልካም ነገሮችን እንደምትካፈሉ አምናለሁ። እግዚአብሔር ለእኔ ያደረገልኝም ብዙ መልካም ነገሮች ሼር አደረጋችኋለሁ። በዚህ ውስጥ እግዚአብሔር ብዙ ነገር እንደሚያስተምራችሁ፣ እግዚአብሔር ብዙ ነገር እንደሚናገራችሁ አምናለሁ። ወደ ክብር ቤተ ቤተክርስቲያን የመጣሁት በአንድ ኳየር አማካኝነት ነው። ከዛ ኳየር ጋር ነበረ ለአገልግሎት ወደ ክብሪት ቤተክርስቲያን የመጣ ነው። የዛን ጊዜ ከነበረው ከዛ ከኳይሩ ጋር አብሬ ሰራ ስለነበረ ከነሱ ጋር በዛ ሁኔታ ነበር የመጣውት። እንግዲህ ከመጣው ጊዜ ጀምሮ አልተመለስኩም ማለት ነው። ያን ቀን አንድ ቀን የገባሁት የክብሪት ቤተክርስቲያን፣ ከዛ ቀን ጀምሮ እስካሁን ድረስ እዛው ነኝ። የክብሪት ቤተክርስቲያን ውስጥ ስመጣ በደንብ መጠቀስ በሚችሉ በርከት ባሉ ጥያቄዎች ውስጥ ነው የመጣሁት። የጤንነት ችግር ነበረብኝ። የማንነት ጥያቄ ነበረብኝ። ክርስትና ላይ ራሱ ጀነራል ጥያቄ ነበረብኝ። እግዚአብሔር ላይ ራሱ ጥያቄ ነበረብኝ። እነዛ ሁሉ ጥያቄዎች ሰውነቴ ላይ ሙሉ ለሙሉ ያስታውቃሉ። ካለባበሴ ጀምሮ እስከ ሰውነቴን አይቶ ሰው በቃ በደንብ ራሴን እንደማልጠብቅ ብዙ ነገር እንዳለብኝ የማስታወቅ አይነት ሰው ነኝ። እንደዛ ሆኜ ነው ወደ ክብር ቤተክርስቲያን ውስጥ የመጣሁት። በጤነቴ ዙሪያ የነበረው ችግር ልጅ እያለሁ ከሆነ ጊዜ ከ14 ዓመት አካባቢ ላይ የጀመረኝ ነገር ነው እና በልቤና በሳምባዬ መካከል የተፈጠረ በዛ በሁለቱ መካከል የነበሩ ቱቦዎች መካከል የተፈጠረ ችግር ነው እና ያ የደም ዝውውሩም ላይ እንደገና ተነፋፋሲም ላይ የነበረው ችግር ነበረ። እንዲሁም የልብ ምት በተለያየ ጊዜ ይቀንሳል። ያ በጣም ለረጅም ዓመት ከሰባት ከስምንት ዓመት እንግዲህ ክብረ ቤተክርስቲያን እስከመጣ ድረስ አብሮኝ የቆየ በጣም ብዙ ዋጋ የከፈልኩበት እና ብዙ ያሰቃየኝ በሽታ ነበረ። ከብዙ ነገር አንጻር ሕይወቴ ላይ ብዙ ዋጋ አስከፍሎኛል። ያ የጤንነት ችግር እና በጤንነቴ ላይ የነበረው አንዱ ችግር እሱ ነበረ። ልቤ ላይ የነበረው በሽታ የነበራቸው ስሜቶች ከባድ ናቸው። በተለይ ለመጥቀስ ያክል አተነፋፈስ ላይ የነበሩ ችግሮች ነበሩ። በተለይ ህመሙ የሚሰማኝ ሰዓት ላይ በደንብ ይታወቀኛል። ሁሌ ህመሙ አለ አብሮኝ። ግን ስለምደው አዳፕት እያደረግኩት ስመጣ በጣም ከፍ እያለ የሚመጣባቸው ታይሞች አሉ። እነዚያ ጊዜዎች ላይ የሚሰሙኝ ስሜቶች በጣም ደስ የማይሉ ስሜቶች አሉ። ለምሳሌ መተንፈስ በጣም የሚከብደኝ ጊዜ ነበረ። ኦልሞስት ከሆነ ጊዜ በኋላ ሶስት ዓመት አራት ዓመት፣ በተለይ ትምህርት ቤት በነበርኩ በታም ግራግሬን እየጎተትኩ ነው የሚሄደው። በጣም ከባድ ፔን ነው ግራግሬ ያለው። ከእሱ ጋር እንደነበር ያወቅኩት ከተወሰነ ጊዜ በኋላ ነው። በጣም ከባድ ፔን ያለው። እንደገና በዚህኛው ደረት በኩል የሚሰማኝ ከባድ ስሜት አለ። የተወሰነ ጊዜ ኢቨን ልቤ ሲመታ እዚህ ሰውነቴ ላይ ስጋዬ ላይ ሁላ ይታወቀኛል። ልክ ሁሉንን መገሬን ገፍቶ የሚወጣ ነው የሚመስለው እና ፈልጊ አይደለም በሁሉም ኮንዲሽንም ባይ ነው የሚወርደው፣ ልክ የህመም ስሜጡ ሲመጣ። ከዛ ውጪ ከባድ ነሰር አለው በጣም እነዛ ነስሮች በአፍንጫዬ ምናምን አልነበረም፣ ማለት ወይ ሆስፒታል ሂጅ ነው የሚቆመው። ከዛ ውጪ የቆሙባቸውን ጊዜቶች አላስታውስም፣ ግን አስታውሳለሁ፣ እህቴ የነበረችበት ጊዜ በማስታጠቢያ እንደዚህ ደም ይዘው የወጡበትን ቀናቶች አስታውሳሉ እና ይሄ ባፌም ባፍንጫም ነበር የሚወጣው። ልክ ሰው ቦሚት ሲያደርግ ሰውነቱ መቆጣጠር ሲያቅተው የሚሰማውን ያክል ለእኔ እንደዛ የረጋ ደም ነበር ከሰውነቴ ውስጥ ሚወጣው ባፌም ባፍንጫም። እና እነዛ ስሜቶች በፍጹም ደስ አይሉ የነበረው ህመም አለ ሰውነቴን በሙሉ ነው ከዛ በኋላ የሚሰማኝ እና ብዙ ጊዜ ቆላፕስ አደርጋለሁ። ውድቃለሁ፣ ራሴን እስታለሁ። በዛ መሀል ምንድነው የሚሆነው? ሆስፒታል ይወስዱኛል። በአጭር ጊዜ ነቃው ብዬ የማስበው ሆስፒታል የነቃዎት አንድ ቀን ያደርጉበትን ማክሲመም እስከ አምስት ቀን ያልነቃውበትን ቀን አስታውሳለሁ። በጣም የሚያስፈራኝ ራሱን ስቶ ሲነሳ ትንሽ ደቂቃ ያለበትን ቦታ ያቅብ፣ ትንሽ ደቂቃ እኔን ውላ ሊረሳኝ ይችል ነበር በዛ ጊዜ ማለት ነው እና እሱ እሱ ያስደነግጣል ከሰለሙ ሲነስረው የማይቆም ደም ነው የሚወጣው፣ እና በጣም ያስፈራል። አንድ ወቅት እንዲያውም ታመመ እና ሆስፒታል ሆነን ከእህቱ ጋር ከዛ ለሊት ተነስቶ በቃ የሚሆነውን ነገር አጣ ማለት ነው። በጣም ያስጨንቅ ነበር የሚሆነው ነገር እና እንደዚህ እንደዚህ አይነት ሞመንቶችን አልፈራ መጀመሪያ ዛው ዲን ላይ ነበረው ሆስፒታል ላይ ነበረ ታከም የነበረው ያው ቤተሰቦች ፋዘርም የስጋ አባቴ ሕክምና ስለሆነ የሚሰራው እንዲሁም እህቴም እዛ ሆስፒታል ውስጥ ነርስ ነበረች። እዛ የነበሩት ዶክተሮች ሪፈር እያደረጉልኝ እዚህም አዲስ አበባ የተለያዩ ቦታ እየመጣሁ እነሱ ትሪት ያደርጉኝ ነበረ። ከዛ ውጪ በላንድማርክ ሆስፒታል ራሳቸው ፕሮፌሰሩ ነበር ትሪት የሚያደርጉኝ። እንዲሁም በኮሪያ ሆስፒታልም ተኝቼ የታከምኩባቸው ጊዜያቶች ብዙ ናቸው። እዛ የነበረኝ ታይም ላይ ትሪት ደረግ ነበረ። ህክምናው ብዙም የዚህን ያክል ከባድ ሜዲኬሽን ሰጥተውኝ ወደ መፍትሄ ይመጣበት ወይ አልነበርም። ሞክረው ነበረ ኦፕራሲዮንም ለማድረግ ግን በጣም ሴንሴቲቭ ናቸው እዛ አካባቢ የነበሩ ነገሮች፣ ያንን ማድረግ አልቻሉም። ቀን የቀጠሩልኝንም ቀን አስታውሳለሁ። በቃ ስድስት ወር ማክሲመም ከቆየ በቃ ማክሲመም መቆየት የሚችለው ስድስት ወር የተባልንበትን ጊዜ አስታውሳለሁ እኔና እናቴ ከዛ ውጪ አገልግሎት ላይ እማረሳው ከአንድ ሮብ ማታ እዛ ከዚህ ሄጄ ይመስለኛል ሮብ ማታ ማታ ማገለግልበት ቸርች ዲ ላይ ነበር ቸርች ዘምር ነበርና ከቃል በፊት እየዘመርኩኝ ወደኩበትን ቀን አስታውሳለሁ በጣም ቤተሰቦች አልነበሩም። እናቴም አባቴም ከተማ ውስጥ አልነበሩም በሰዓቱ ሲስተር እህቴ ነበረች የነበረችው እሷ ነበረች ሆስፒታል የነበረችው እና የነገረችኝ ነገር አረሳውን በሰዓቱ ተረኛ የነበረው ዶክተር አራት ደቂቃ አሁን ካመጣችሁት ደቂቃ አራት ወይ አምስት ደቂቃ ዘግይታችሁ ቢሆን ኖሮ ነገ እንቀብረው ነበር ያለበትን ጊዜ አስታውሳለሁ። አገልግሎት ላይ ከገጠሙኝ በጣም ከባድ እንትኖች እሱ ነበር። ያን ቀን ነው ያን ሮብ ማታ እንትን ካልኩ በኋላ ከአምስት ቀን በኋላ ነው የነቃሁት። ያ ቀን በደንብ እንደ አብራርታ የነገረችኝ እህቴ ነች። ምክንያቱም አምስቱን ቀን እኔ ምን እንደነበር አላቅም፣ የት እንደነበርኩም አላቅም። ሮብ ነበር ማስታውሰው፣ ሰኞ ነው ብለው ነው የነገሩኝ። እንዲሁም ደግሞ ዝም ያልኩባቸውን ቀኖች አስታውሳለሁ፣ ከ15 ቀን በላይ መናገር ፈልጋለሁ፣ ግን ጉሩሬ አንገቴ አካባቢ የነበሩ እብጠቶች ነበሩ። ላወራ ሳሰብ ፔን ስለነበረው በወረቀት ያወራባቸውን ጊዜቶች አስታውሳለሁ። ከቤተሰቦች ጋር ዘሩ በልጅነቱ በጣም ፈጣን እና ቀዥቃዣ የሚባል አይነት ልጅ ነው የነበረው። በጣም ብዙ ጓደኞች ነበሩት። ቤት አይውልም ምናምን እና ትንሽ ከኛ ቤት ወጣ ያለ ባህሪ ነው የነበረው በአስራ አምስት ዓመቱ አካባቢ ይመስለኛል ቸርች እየዘመረ ወድቆ ይዘውት መጡና ራሱን ስቶ ነበር ለረጅም ሰዓት። ከዛ በኋላ ሆስፒታል ወስደ ነው እዛ ከእንትን ካሉ በኋላ ትሪት ካደረጉት በኋላ ነቃ፣ ግን የተወሰነ ሳምንታት ታሞ ነበረ። ከዛ በኋላ በተደጋጋሚ ይታመም ነበር። ህመሙ በጣም ማለት ዲፋይል ለማድረግ ራሱ በጣም የሚከብድ ነበረ። ብዙ ጊዜ ጀምሮስ ነው የሚመጣው ቤት ብዙ ስለማይቀመጥ ወይ የሆነ ቦታ ወርቆ ነው ይዘውት የሚመጡት ወይ ደግሞ ሌሊት ላይ ነው የሚጀምረውእና እና ሁኔታው በጣም የሚያስደነገጥ ነው ልቡ በጣም የሚታይ ነው ይመታል በጣም ልቡ አተነፋፈሱ ትክክል አይሆንም ከሆነ ሰዓት በኋላ በቃ ኮላፕስ ቶሎ ሆስፒታል ካልወሰድነው ኮላፕስ ነው የሚያደርገውና በጣም ሕክምና አባታችን ሕክምና ነው የሚሰራው፣ ግን ለሁላችንም በጣም ከባድ ነው። ቤተሰቡ ሲሆን ደግሞ እንደዚህ አይነት ነገር በጣም ይከብዳልና የሚሆነው ነገር እኛ ራሳችን ግራ እስኪገባን ድረስ ነበረ። ትሪት ለማድረግ ማለት ነው በጣም እስክንቸግር ነበረ የሚሆነው አስቸጋሪ ነው። ያው ሆስፒታል ወስደን ነው ብዙ ጊዜ የሚነቃው ምናምን። ለረጅም ሳምንታት አተነፋፈሱ ምናምን በቃ ትክክል አይሆንም ነበር እና ከባድ ነው ማለት ስሜቱን እንደዚህ ለመግለጽ በጣም ነው የሚከብደው። ማለት ገና አዲስ አበባ ሳይመጣም በፊት በተደጋጋሚ በተለይ የሆነ ጊዜ ትዝ ይለኛል ቤተሰቦቻችን አልነበሩም የነበር ነው እኔ እሱና ታናሽ ወንድማችን ነው። እና ለሊት ላይ ጀመረው በጣም እንትኑ አተነፋፈሱ ተቀየረ ምናምንና በወቅቱ ሆስፒታል ሰራ ነበር ማቃቸው ሰዎች ጋር ደወልኩ እና ሆስፒታል ይዤው ሄድኩ። ሆስፒታል ሲደርስ ኦልሬዲ እሱ ኮላፕስ አድርጓል። በጣም በቃ እንደውም እግሩ ምናምን እንደዚህ ፐልሱን ቼክ ሳደርገው አለ በጣም ስለሆነ አለ። ግን በቃ ራሱ እግሩ ምናምን ቀዝቅዟል እና እኔ ራሴ ራሴን በቃ ጓደኞቼ ደግፈው ምናምን ነው ሆስፒታል ግቢ ውስጥ በጣም በቃ የሞተ ነው የመሰለኝ። ከዛ በኋላ ሐኪሙ መጣ፣ ኦፕሬሽን ክፍል ይዘውት ገቡ። እዛ ከገባ በኋላ ብቻ የሆነ ሪሰርስቴት አድርገው ምናምን አነቁትና ሲወጣ ዶክተሩ ምንድን ነው ያለኝ፣ አምስት ደቂቃ ቆይተሽ ቢሆን ኖሮ ወንድምሽን አታገኘው ነበር ነው ያለኝ እና በጣም በቃ ፔንፉል የሆኑ ጊዜዎችን ነው ከእሱ ጋር ያሳለፍነው። እኔ ፐርሰናሊ በጣም ብዙ ጊዜ ነው እንደዚህ ራሱን ስቶ፣ በተለይ አዲስ አበባም ከገባ በኋላ ማለት ነው። እኔም ለትምህርት መጥቼ እዚህ ነበርኩኝ፣ ግቢ እየተማረ እራሱን ይስታል። ለሊት ላይ ይደወልልኛል። ህመሙን እኔ በጣም ስለማቀው፣ እንዴት እንደሚያደርገው ስለማቀው፣ በጣም ነው የሚጨነቀው። እና በቃ በጣም አይዶ ነው ማለት አስቸጋሪ ነው የነበረው፣ ነገር እና እኔ በቃ በተለይ እዚህ ከመጣሁ በኋላ አዲስ አዲስ ቁጥር ራሱ ሲደወልልኝ በጣም ነው የምደነግጠው። በቃ ወድቆ ነው ማለት ነው የደወሉልኝ። እና በቃ የእሱ ኬዝ ከሆነ ደግሞ እዛ ላንድ ማርክ እስክደርስ ድረስ በቃ መንገድ ላይ አይሉም ነው በጣም እያለቀ ምናምን ነው የሚሄደው። እና ብዙ ጊዜ ታክሲ ውስጥ ናምኖር በቃ ሰዎች አድርሰው ያውቃሉ። በጣም እንትን ስለመሆን እና እኔ አውቀዋለው እንዴት እንደሚሆን ሲያመው እና ሌሎች ሰዎች እንደኔ አንደርስታንድ ያደርጉታል ማለት ያሳዝናል። የሚሆነው ነገር ራሱን ይስታል ምናምን አንዳንዴ ዝም ብሎ ለምባው ብቻ ይፈሳል። የሚያማውን ነገር አይነግርህም። እንደዚህ ለቀናቶች ሊሆን ይችላል እንደዚህ የሚሆነው እና እኛ እንደ ቤተሰብ ለምደነዋል እና ሌላ ሰው ሲሆን ግን ተባድ ነው ማለት ሌላ ሰው ባያየው እንደዚህ ሆኖ ብዬ በጣም ብዙ ጊዜ ብዙ ጊዜ ነበረ የሚጨነቀው፣ በቃ ሌላ ሰው እንደዚያ ሆኖ እንዳያየው። እና በቃ አስቸጋሪ ጊዜዎችን አሳልፈናል። እንግዲህ ዘሩ የሚታወቀው በጣም በመዝለል ነው። ኦፍኮርስ፣ እየዘለለ ሲያመልክ ነው የሚታወቀው። እና እኔ በዛን ወቅት ይሄን ሕመሙ በነበረ ጊዜ እንዲያውም አንድ ጊዜ አስታውሳለሁ፣ መጨረሻ ፕሮግራም ፓስተር ጨርሶ አልቆ መጨረሻ እንትን ሴሌብሬት እናረጋለን ብሎ እየዘመረ ወደቀና፣ አይ ነው ብዙ ሰው በዛ ሰዓት ተነክቶ ወይ የሆነ ነገር ሆኖ እንደመሰለው ግን አልነበረም። የወደቀው ማለት ነው ራሱን ስቶ ነበረ። እና ኢቨን ቸርች ሁሉም ሰው ወጥቶ አልቆ መጨረሻ በጣም ጠብቀው መጨረሻ ተቀስቅሶ ነበር። ራሱን ስቶ ነበር የወደቀውና ሁልጊዜ ፈራ ነበር። ምክንያቱም እግዚአብሔርን እያገለገለ ወድቆ መሞት ከባድ ነው። እና እለው ነበረ፣ በቃ ማምለክ ትችላለህ ግን እንደዚህ አትዝለል። ምክንያቱም አንድ ዘሩ ወድቆ የሆነ ነገር ቢሆን የእግዚአብሔርም ስም ነው በሌላ የሚነሳው። ለዚ ደግሞ ሉዝ ላደርገው አልፈልግም። ይከብድ ነበር ና ሁሌ ነበር ብለው ጨቃጨቀዋለሁ እሱ ግን እሺ አይልም እሱ እሺ አይልም ነበር ስፔሻሊ ፓስተሪ ከተዋወቀ በኋላ እየተማረ ሲሄድ በጣም እየጠነከረ መጣ። እኔም እዛው ነው መማረው ግን የእሱ ጥንካሬ ከእኔ ይበልጥ ነበረ እና ምን ይለኛል፣ እንዴ በቃ እኔ እኮ አሁን ገብቶኛል እና በቃ እኔ አልሞትም፣ ምናምን አገለግላለሁ፣ ገና ብዙ አገለግላለሁ ይላል። ለእኔ ግን ከባድ ነበር። እዛ እንደዛ እየሆነ ማየት ይከብደኝ ነበርና ሁሌ እንጨቃጨቅ ነበር በቃ ኦኬ እግዚአብሔር እኮ ዘነልክም አልዘለልክም አንደርስታንድ ያደርገዋል ልብህን እለዋለሁ እሱ ግን ከሞት ቁም በ ለጌታ እንደዚህ ዘልዬ ራሴን ጥዬ በሞት ይሻለኛል ነበርና በዛ በኋላ ለፓስተርእና እ ለፓስተር በጣም መንገር ፈልግ ነበረ። እሱ ግን እንዳትነግሪ ይለኛል። እሱን አልፌ ሂጅ መናገሩ ደግሞ ለእኔ ይከብዳል። ምክንያቱም በማላቸው ምንም ይት ቅያሜ እንዲገባ አልፈልግም ና በጣም መናገር ፈልጋለሁ። ሁሌ ያስጠነቅቀኛል። በቃ በራሴ ይሄን ነገር ዊን ማድረግ ነው የምፈልገው ይላል። ከዛ መጨረሻ ይ ታመመ። ልክ ሲታመም በቃ ሆስፒታል መግባት ነበረበት። በዛ ጊዜ ነው ፓስተር የሚያወቀው እና ለሱም ሰርፕራይዝ የሆነው ምክንያቱም ለ እንደዛ እየዘለለ የሚያየው ልጅ እንደዚህ አይነት ሕመም አለበት ሲባል ለሱም የሚያስደነግጠው ምክንያቱም። ዶክተሮች ምን አሉ መሰለህ? አንድ የልብ ምት ናዩ ና በዚህ ልብ የምትኩ ሞተሃል ማለት ነው ተባለ። አንተ ግን ቆመህ ትሄዳለህ እና በጣም ያስደነግጣል የሚሆነው ነገር እና ያለው ነገርና ዘሩ የሚሆነው ነገር የተለያየ ነገር ነበርና ለመቃቢያችንም በጣም ከባድ ነበር ማለት መቀበል። ከዛ ግን መቀበል አለፈ። ያው እዚህ አዲስ አበባ ለህክምና መጥቼ ሳላወራ ማውራት አቅቶኝ ፔኑን መግለጥ አቅቶ ማለት ድምፅ ማውጣት አልቻልኩም። እንደዛ ሆኖ ጀስት ባደረጉት ዝም ብሎ በወሰዱት ነገር ምናም ብቻ መርምረውኝ የተመለስኩበትንም ቀን አስታውሳለሁ እና መሞቹ የዚህን ያክል ለታካሚውም ለአካሚውም የከበደበት ጊዜ ነበረ። የፈውሴን ስፔሲፊክ ቀን አላስታውሰውም እውነት ለመናገር በዚህ ቀን የተፈወስኩት ማለት አልችልም ግን ተጸልዩልኝ እንዳልፈወስ ካደረገኝ ነገር አንዱ ማለት አምኝ የሰው ጋር እስቲ ቢጸልይልኝ እፈወሳለሁ እንዳልል ካደረገኝ ነገር አንዱ በጌታ ቤትና በክርስቲያን ቤተሰብ ውስጥም ስለሆነ ያደግኩት ቤተሰቦቼም አገልጋዮች ናቸው። ይመጡ የነበሩ አገልጋዮችም ያቁኝ የነበሩ አገልጋዮችም ይነግሩኝ የነበረው ይህ እግዚአብሔር ለእኔ የተሰጠኝ መውጊያ እንደሆነ ስለነበረ እንዴት እግዚአብሔር ያመጣልኝ ነገር ራሱ እግዚአብሔር ጋር ሂጄ አሰብረዋለሁ ብዬ ስለማስብ አልሄድም ነበረ ማለት አጸልዬ አላቅም። ለበሽታዬ ጸልልኝ ብዬ አላቅም። እግዚአብሔር ያመጣው ነው ብዬ ስለማስብ እግዚአብሔር ባነሳው ጊዜ ያንሳው የሚል አመለካከት ስለነበረ የነበረኝ። ክብር ለእግዚአብሔር ይሁን። አሁን ባያችሁት ፕሮግራም ውስጥ እንደታነጻችሁ፣ ልባችሁም እንደተነሳ አምናለሁኝ። በዚህ ሰዓት ደግሞ በጌታ በኢየሱስ ስም ለእነሱ ተአምራትን ያደረገ በሰማችሁት ምስክርነት ውስጥ ያለውን ኃይል ተካፈላችሁ አምናለሁ። ለእናንተም ደግሞ ተአምራትን የሚያደርግ መንፈስ ቅዱስ አሁን በዚህ ስፍራ አለ። ስለዚህ ጸልላችኋለሁ። መጽሐፍ ቅዱስ ሲናገር የጻድቅ ሰው ጸሎት ኃይል አለው ታላቅንም ነገር ያደርጋል ብሎ በያዕቆብ ምዕራፍ 5 ቁጥር 16 ላይ ይናገራል። የጻድቅም ጸሎት ኃይል አለው ይላል፣ ታላቅንም ነገር ያደርጋል። ስለዚህ በዚህ ሰዓት በእናንተ ሕይወት ላይ የሚደረግ አስደናቂ የሆነ የመንፈስ ቅዱስ ስራ አለ። እጆቻችሁን ወደዚህ ቴሌቪዥን ስክሪን ላይ ዘርጉ። አንድ እጃችሁን ደግሞ በሚያማችሁ ስፍራ አድርጉና ጸልይላችኋለሁ። እግዚአብሔር በየትኛውም አይነት ስርዓት ላይ መፍትሄን ያመጣ። በየትኛውም ዓለም ብትሆኑ በየትኛውም ሁኔታ ውስጥ ሆናችሁ ብትሆኑ፣ በዩትዩብ ላይም ብትሆኑ ጸልይላችኋለሁ፣ በጌታ በኢየሱስ ስም። እግዚአብሔር አባት ሆይ በዚህ ሰዓት ባሉበት ስፍራ ላይ የፈውስ ኃይል እንዲሆንላቸው ጸልያለሁ። ማናቸውም አይነት ስርዓት ከእነሱ ላይ እንዲፈታ በጌታ በኢየሱስ ስም፣ የደዌ ኃይል ሁሉ እንዲለቃቸው በመንፈስህ ጸጋ በዚህ ሰዓት እንዲለቀቅላቸው ጸልያለሁ በኢየሱስ ስም ይሄንን ስላደረግ፣ ከየትኛው ምስራቱ ስለፈታሃቸው አመሰግንሃለሁ። በጌታ በኢየሱስ ስም አሜን። እግዚአብሔር ይመስገን። ጌታ መልካም ነገር አድርጎላችኋል። ከዚህ በፊት ማድረግ የማትችሉትን ነገር አሁን ማድረግ ጀምሩ። እግዚአብሔር ከእናንተ ጋር ነው ያለው። ጻፉልን፣ ደውሉልን። እግዚአብሔር ያደረገላችሁን ምስክርነት ንገሩን። በሚቀጥለው ሳምንት በሌላ ፕሮግራም ደግሞ ተመልሰን እናገኛችኋለን። ጌታ ኢየሱስ ክርስቶስ ይወዳችኋል። ሻሎም ከዚህ በፊት ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ካልተቀበሉ ይህንን ጸሎት አብረውኝ ይጸልዩ። እግዚአብሔር አምላኬ ሆይ በጌታ በኢየሱስ ስም ወደ አንተ እመጣለሁ። ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ እቀበላለሁ። ጌታ ኢየሱስ ክርስቶስ እንደ ሞተልኝ እንደ ተነሳልኝም አምናለሁ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 በሚከተሉት አድራሻዎች ያገኙናል።